ምሳሌ ጋር ምሳሌ እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍፁም አታድኛትም። እረ ትዬ እሱ ደግሞ ምን ማለት ነው? በርለቀሽ ወንድሜ አደጋ ውስጥ እንደሆነ የሚያውቀው ደግሞ ዝና ነው። ዝና መጣ ሁል እሺ ሲጀምር እኔ ምን እንዳደረጉት አላቅም ትለዋለች። ማህሌት ብሩክ ላንቺ ባለቤትሽ ነበር። ብዙ ዓመት አቅፈሹ ተኝተሻል። ብሩክ እንደወጣ ሲቀር አያሳዝንሽም? ምታቂውን እያንዳንዱን ነገር ንገሪኝ። ስለ ብሩክ እያንዳንዱን ምታቂያትን ነገር ንገሪኝ። ብሩክ በህይወት ሊኖርም ላይኖርም ይችላል። እባክሽ ስለ ብሩክ ያየሽውን የሰማሽውን ነገር ንገሪኝ። ወንድሜ አንድ ነገር ቢሆን ለወንድሜ ሞት ተጠያቂ የማደርገው አንቺን ነው። ይገባሻል? በመፍራት ስሜት ውስጥ ሆና እሺ፣ ዝና አንድ የሚያጠራጥር ነገር ነግሮኛል እኮ። እሱን ነው የምፈልገው። ንገሪኝ። አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ነግሮኛል እኮ ምንድን ነው ያለሽ? ንገሪኝ በማለት ይጮውባታል። ከነገርኩ ትለቀኛለህ ብላ ትጠይቀዋለች። መጀመሪያ ንገሪኝ በማለት ይመልስላታል። ስለነገርኩ ምን እጠቀማለሁ? ነገሬ ከምታስወግደኝ ከሆነ ወይም የምገለኝ ከሆነ ምንድን ነው የምጠቀመው? ካለቀቀኝስ መናገሬ ምን ይጠቅመኛል በወንድሜ ጉዳይ እጅሽ እስከሌለበት ድረስ ምንም ነገር አላደርግሽም መድብል እኔ ብሩክ የት እንዳለ ምንም የማውቀው ነገር የለም በማለት ትመልስለታለች በተናደደ ስሜት ፊቱን እያጉረጠረጠ ከዝና የሰማሸውን አሁን ንገርኝ በመንቀጥቀጥና በመረበትበት ስሜት እሺ እነግርሃለሁ ትለዋለች የሆነ ቀን ስለ ብሩክ ዝናን ጠይቀው፣ ብሩክ አይመጣም ብሎኛል። ማለት እንደማይመጣ እርግጠኛ ሆኖ አይመጣም አለሽ? አዎ ስለ ብሩክ ሳነሳበት ዝና አይመጣም ብሎ ነግሮኛል። ስለዚህ ስለ ብሩክ የሚያውቀው ዝና ነው። ስለዚህ ወንድም ያደገውስ መሆኑ አሁን ተረጋገጠ ማለት ነው። ዝና ዝና፣ መጣሁልህ በማለት እየተነሳጨ ጥሏት ይወጣል እና አሁን እውነቱን ነገር የለ አፈታኝም ዞር በማለት የወንድሜ መጨረሻ እስኪታወቅ ድረስ አርፈሽ እዚሁ ትቀመጫለሽ። ለእኔ ሰዎችን አስሮ ማሰቃየት በጣም ቀላሉ ስራ ነው በማለት የሚያምር ፀጉሯን ነጭቶት ይገባሻል ብሏት ይወጣል። ሞገስ ወንድሜ አንድ ነገር ይሆናል በማለት ጓደኛውን ሲያናግረው፣ በርግጥና የሆነ ነገር ሆኗል። ካላት አደጋ ውስጥ ነው ማለት ነው። ወንድሜ አንድ ነገር ሆኖ ከሆነ እስር ቤት የተበላው ዕድሜ እስር ቤት ይቀበላል። ብሩክ በሕይወት እያለ ከልጁ ተለይቶ ይሄን ያህል ጊዜ ይኖራል ብዬ አላስብም። እሱ ለልጁ ሲል ምንም ነገር ያደርጋል፣ ግን ደግሞ ደህና እንዳልሆነ ግልጽ ነው ደግሞ ተስፋ መቁረጥም የለብንም። የወንድሜ ሚስጢር ያለው ዝና ጋ ነው። ዝና ደግሞ ለብሩክ ገንዘብ ከሰጡት ሰዎች ጋር አብሮ ነው የሚሰራው። ብሩክ ደግሞ እነዚህን ሰዎች ክዷቸዋል። እዚህ መቀመቅ ውስጥ የከተተው ራሱ ዝና ነው። አዎ ዝና ጨካኝ የሚል ቃል አይገልጸውም። አረመኔ፣ እጅግ አረመኔ ነው። ለማንም ሰው የማይመለስ፣ ለማንም የማይራራ እጅ ጋር የሆነ ሰው ነው። እጁ በደም የተጨማለቀ ሰው ነው። በጣም ጨካኝ ነው። ስለዚህ ይሄን ሰውዬ እኔ በገለው አጥያተኛ ነኝ። አዋ አጥያተኛ ነ በተለይ ደግሞ ከነ አጥያቱ ከገደልከው ዝና ማለት በእጁ ላይ የብዙ ሰው ደም የብዙ ሰው እንባ ያለበት ሰው ነው። ሞገስ ተሰማኝ። ያለ እቻለም ፍታው ያደለችም ፍትህ ያለው በክንድህ ላይ ነው። እኔ ብዙ ጊዜ ታስሬያለሁ። ግን ደግሞ የታሰርኩት ወንጀል ሰርቼ አይደለም፣ በራሴ መንገድ ፍትህን መስጠት ስሞክር ነው እስር ቤት የማቀቅኩት። ግን ደግሞ ዓለም የጉልበተኞች መሆኗን አትርሳ። አዎ፣ ወይ ጉልበተኛ ሆነ በሕይወት ትኖራለህ፣ ወይ ደግሞ ደካማ ሆነ ትጠፋለህ። ወንድሜ በጉልበተኞችና በጨካኞች እጅ ወድቋል እያልኩ ነው ሞገስ። እሻው፣ ምንድን ነው ማድረግ ያለብን? ሁልፉ ያለው ዝና እጅ ላይ ነው። እና ዝናን እንይዟለን እንይዟለን። ማለት ዝናን ከነ ነብሱን እንይዘዋለን እና ወንድማችን የት እንዳለ ምንስ እንዳደረጉት እንጠይቀዋለን። እንዴ ዝናን ያወቀዋል መሰለኝም መድብል ሁሉንም ጨካኝ ሰዎች አቃቸዋለሁ። ሞገስ አትፍራ። ወንድም ጭንቁስት ሆኖ እኔ አልፈራም። ለምትወዳት ልጅና ለጓደኛ ካልሞት መፈጠር ምን ትርጉም አለው? እና ዝናን ነው እንያዘው እያልከኝ ያለህ በእርግጥ ከባድ ሊሆን ይችላል። ግን ደግሞ ስለ ወንድማችን የሚያውቀው እሱ ነው። ቆይ ለፖሊስ ለምን አናሳውቅም? ሞገስ በእርግጥ ለፖሊስ ማሳወቁ ጥሩ ነው። ግን ብር ያበደሩት ሰዎች ምን ያህል አስቸጋሪ እንደሆኑ ብታውቅ እንዲህ አትለኝም ነበር። አይደለም፣ ለፖሊስ ለማህበረሰቡ አስቸጋሪ ሰዎች ናቸው። ሞገስ፣ ዝናን እንይዘዋለን፣ እጃችን ውስጥ እናስቀበዋለን፣ አትፍራ። ከታሰረችበት እንድትፈታት ፈታት፣ ቅድስትዬ፣ እስኪ እግሬን ፍችልኝ፣ በቢላ ቁረጭልኝ፣ በማለት ልታባባት ትሞክራለች። አይ፣ እሱን እንኳን እኔ አልችልም። ድብልን ያሰረሽ እሱ እስከሚመጣ ጠብቂ። እሺ፣ ስልክ የት ነው ያለው? ሳንስ እንኳን ስልኬን ስጭኝ፣ እዚህ እኮ ብቻዬን እንደበረኝ። አይ እትዬ፣ ጅል አድርገሽ ነው አይደል የምታይኝ? እሺ ስልኩን ሰጠሁሽም፣ በል ከዛ ለዝናት ደውይለታለሽ። እሱ ደግሞ እያናፋ ይመጣል፣ ዘን ይዞሽ ይሄዳል አይደል። እንደውልም ቅድስት ተይ፣ ግን በእጅ በልተሽ ትጨክኝብኛለሽ። በእጅሽ ስለበላው አሰሬ ስለነበርሽ ይኸው ክብርሽን አልገፈፍኩሽም። እትዬ ብዬ ነው የምጠራሽ። ስራሽ ቢሆንማ በማለት ጭንቅላቷን ስትነቀንቅባት፣ ምን አደረግኩሽ እኔ ላንቺ? ቅባት መግዣ አልሰጠሁሽም? የመቼውን ነው ደግሞ? ይሄ እኮ በጣም ሩቅ ነው። አየሻትዬ ክፋትሽ ከፋትሽ በዝቶ መልካም ስራ ብትፈልግ ያጣሽ አይደል? እኔ ላንቺ ክፉ ነኝ ስትላት፣ ለማጉረስ ቅድስት እጇን ስታነሳ፣ ቅድስትዬ ከምታጎርሽኝ ቢላምጥተሽ እግሬን ፍችኝ። አይሆንም እትዬ አስሮ ብቻ ስለተወሽ መድብል በጣም ጥሩ ሰው ነው። ሐዘን በዘራችሁም የለም። የብሩክን ወንድም ጨምሮ ቤተሰቦቻችሁ ሁሉ ጨካኞች ናችሁ። ጀግና ብቲ በጣም ጥሩ ነው። እናታቸው ምን አለ አብዝታ በወለደቻቸው። እኔን አምጥቶ ስላሰረልሽ ነው ጀግና የምትዩ አደለም። የተናገርሻትን ግን እንዳትረሻት። እ ቆይ አሁንም ግን ልታስፈራሪኝ ነው? ጠብቂኝ ግን እንዲህ እንደጨከንሽብኝ እኔ የምጨክንብሻለሁ። አረ፣ ጨከንኩብሽ አሁን እኮ ምንም ነገር ማድረግ እችላለሁ። ከዚህ በላይ እንዴት ልጨክኝብኝ ነው? አረ እንደውም ጭካኔ እንዴት እንደሆነ አሳይሻለሁ በማለት እየተወረገረገች ምግቡን ይዛባት ስትሄድ፣ ቅድስት ቅድስት ቅድስት እያለች ታለቅሳለች። ዝና ለኤፍራታ ይደውልላታል። ሄሎ ዝና ትሏለች። ኤፍራታ፣ እንዴት ነሽ አንቺ? እህትሽ ስትጠፋ ቢያንስ ደውለሽ እኔን አትጠይቅኝም። ልደውል ስል እኮ ነው የደወልከው። ድድብና ግን ከቤታችሁ ነው አይደል? እሺ፣ ስለ መሐሌትስ የሰማኸው ነገር አለ? እንደገና እኔን ትጠይቅኛለሽ። ምን አይነትም አይሞች ናችሁ። እሺ፣ እኔ ምን ላደርግ፣ ስልኩ አይሰራም። ያውልሽ፣ መድብል ይዟት ሊሆን ይችላል። እነ ብሩክ ቤት ስትሄድ እኮ መድብል ከኔ ጋር ነበረ። እነ ቅዱስ መሐሌት ምን ሊያረጓት ይችላሉ? እና ታዲያ ምን ሆና ነው ስልኳን ዘግታ የጠፋችው? ምናልባት አዲስ ወንድ ተዋውቃ ሊሆን ይችላል። አዲስ ወንድ ማለት አሁን እኮ ባሌላትም ልትጠብስ ትችላለች። እንኳን ወንድ በቆሎ ስትጠብስ ራሱ እኔን ቀድማ ማሳወቅ አለባት። ይሄን አድርጋ ከሆነ ደግሞ በኋላ ዋጋ ትከፍላለች። እንደዛ እንዳይሆን ምኞቴ ነው። አንቺ የት ነው ያለሽው? እቤት ነው ያለሁት። በቃ እኔ ማግኘት እፈልጋለሁ እኔን አዎ ምን ነው ዝና፣ ሰው ይበላል አሉሽ እንዴ? አዎ፣ አይ አይ እያለች እየተርበተበተች፣ እሺ እመጣለሁ፣ የት ልምጣ? ትለዋለች። ያለውበትን ቴክስት አደርግልሻለሁ። ይገናኛሉ። ቆይ አንቺ አብረሻት ለምን አልሄድሽም? ነገርኩህ አይደል? እኔ ከመድብል ጋር ነበርኩኝ። ላይ መድብ አባትሽ። እኔ አንዴጋ አንድ ነገር ይምጣና ይኸውልሽ፣ ሲጣርጌ ነው የምገላት የጠፋችሁ እኮ እሷ ናት? ሲጀመር እሷን ማንም የሚፈልጋት የለም። ግን እኔን ለማጥመድ የሚፈልጉ ሰዎች ጋር እነሱ ጋር ስትልከሰከስ ተይዛ ከሆነ እዛው ብትሞት ይሻላታል። ለምን ሄደን አንጠይቃቸውም? የት ነው የምንሄደው? እነ ብሩክ ቤት ነው። እነ ብሩክ ቤት እዛ እንደሆነች በምን እርግጠኛ ነሽ? እና የት ልትሆን ትችላለች? ወይ ደግሞ ለፖሊስና መልክት። አንቺ ዱዝ የፖሊስ ስም አትጥሪብኝ እነ አብሩክ ቤትም አልሄድም ለፖሊስም አናመለክትም። እሺ፣ ምን እናድርግ? በቃ እንዳልሽኝ ወንድ ተከትላ ነው የሚሄድ የሚሄ በቃ እንዳልሽኝ ወንድ ተከትላ ሄዳ ነው የሚሆነው። እንዳፈ ያድርገው። ቆይ ቆይ ቆይ ቆይ፣ ለማህሌት ስለመድብል መረጃ እየነገርሻት የነበርሽው አንቺ ነሽ አይደል? እደዋወላላችሁ እንዴ ለመፍራት አይ፣ አንደዋወልም። እርግጠኛ ነሽ? አዎ እሺ በነገራችን ላይ አይንን እያየ ሸውሪ ማሐሌት ስለ ብሩክ ምን ብላሽ ታውቃለች? አይ ምንም ነግራኛ አታውቅም። ቤቱ እንዳልተሸጠ አልነገረችሽም? እሱን እንኳን ነግራኛለች። እና ለምንድነው ምንም አልነገረችኝም የምትዩ? በዚህ አይነት ብዙ የደበቅሽ ነገር አለ ማለት ነው። እኔ ምንም አላውቅም። እንደቀጥሁኝ ነገሮኝ። እዚህ በዚህ ሁለት ቀን ውስጥ የት እንዳለች ምን እያደረገች ካልነገርሽኝ ምን እንደማደርግሽ ታውቂያለሽ። እሺ ሊሂድ እዚ ምን ጦራስ ብሎ ሰድባት ይለያያሉ። ወደ ታሰረችው ስመልሳችሁ ሕፃኗ ልጅ ተጠጋትና ምን አርገሽ ነው ያሰሩሽ? ምንም አላደረኩኝም ዝም ብሎ ነው ያመጡኝ። ደግሞ እኔ ስላባት ሽኔ ይነግርሻለሁ። አልናፈኩሽም? ቆይ እኔ አልናፈኩሽም ናፍቀሽኛል። ኤፍራታ ናት? ደህና ናት? ደህና ነች። ምሳሌ ደከመኝ እኮ ነይ ቀፊ ትስማታለች። ደህና ነሽ እማዬ ስትላት ነይ አጠገቤ ተቀመጭ ትላታለች። ምግብ ላምጣልሽ አይ ታዩና ነይ እዚህ ቁጭ በይ ምሳሌ እየፈራች ቁጭ ትላለች። ምሳሌ ምሳሌ በማለት ከአልጋዋ እየተነሳች ወደ ታሰረችበት ክፍል እየሮጠች ስትሄድ ምሳሌን አንገቷን አንቃታለች። ምሳሌ፣ ነይ ኔ ገውኚ፣ ዞር በይ። እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላገኘሽ በፍጹም አታድኛትም። አረትይ፣ እሱ ደግሞ ምን ማለት ነው? ትሰምኛለሽ፣ ነይና ግሪን ፊችኝ፣ ፈተሽኝ፣ ይህንም በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው ምደፋት። ካልሆነ ግን ሲጥ አድርጌ ነው ምደፋት።